እንዴት ቆይታችኋል? ክብራት ተመልካቾቻችን። ከአዲስ ቀን ስፖርታዊ መረጃዎች ወደ እናንተ መድረሳቸውን ጀምረዋል። እሱባለው ተሾመ ነኝ። ስንቄ ባንክ የስፖርት ዘገባችን የክብር አጋር ነው። ከልብ እናመሰግናለን። ቀዳሚ ያደረግነው ጉዳያችን የሴቶች የኢትዮጵያ ብሔራዊ ቡድንን የተመለከተ ነው። እንግዲህ የሴቶች የኢትዮጵያ ብሔራዊ ቡድን ከ14 ዓመታት በኋላ ለ2026ቱ በሞሮኮ አስተናጋጅነት ለሚካሄደው ለአፍሪካ ዋንጫ ለማለፍ የመጨረሻ ጨዋታ እዚሁ ኢትዮጵያ ድሬዳዋ ላይ ለማድረግ የተጠባበቀ ይገኛል። ለዚህም በአሰልጣኝ ዮሴፍ ገብረ ወልድ የሚመራው ቡድኑ ልምምዱን አጠናክሮ ቀጥሏል። ባሳለፍ ነው ሳምንት ቡድኑ ሁለት ለምንም በሆነ ውጤት በታንዛኒያቸው መሸነፉ የሚታወስ ነገር ነው። ከዛ መልስ ወደ ኢትዮጵያ ተመልሶ እዚሁ አዲስ አበባ አርብ ዕለት ልምምድ አድርጓል። ከዛም ቅዳሜ እንዲሁ ወደ ድሬዳዋ ተጉዞ በድሬዳዋ ትላንትም እንዲሁ የሁለት የሶስተኛ ቀን ልምምዱን ትላንት በድሬዳዋ አከናውኗል። ብሔራዊ ቡድኑ ውጤቱን ቀልብሶ ወደ አፍሪካ ዋንጫ ለማለፍ ለሚያደርገው ፍልሚያ ባሳለፍነው ሐሙስ ነበር እንግዲህ ወደ ሀገር ቤት የተመለሰው። ጨዋታውን በሚያከናውንበት በዛው በድሬዳዋ ስቴዲየም ነው ልምምዱን እያደረገ የሚገኘው። ጨዋታውን ሊያደርግ አንድ ቀናት እድሜ በቀረው በአሁኑ ሰዓት የድሬዳዋ ቆይታቸው ቀን ልምምድ ትናንትና፣ ጨዋታውን በሚያደርጉበት ስቴዲየም ጠንከራ ያለ ልምምድ አድርጓል። በዝግጅታቸው ውስጥም ቡድኑን የበለጠ ጥንካሬ ያለብሱታል ተብሎ የሚጠበቁት በተለይም ደግሞ በአሜሪካ የምትገኘው ተጫዋች ሎዛ ወደ ቡድኑ እንደተቀላቀለች ተገልጿል። እንዲሁም ደግሞ ከሞሮኮ ቆይታ በኋላ የተመለሰችው አርያት ኦዳንግ ከስብስቡ ጋር በመቀላቀል ልምምዳቸውን ትላንት ማድረጋቸው ተነግሯል። በተጨማሪም በጉዳት ምክንያት የመጀመሪያ ጨዋታ ያመለጣት የመስመር ተከላካይዋ ብዙዬ ታደሰ ለመልሱ ጨዋታ እንደምትደርስም እንዲሁ ታውቋል። አሰልጣኝ ዮሴፍ ገብረወልድ ዛሬ ከትላንት ከዘጠኝ ሰዓት ጀምሮ ባሰሩት ልምምድ በፈጣን ሽግግር ወደፊት በመሄድ ጎሎችን ማስቆጠር የሚቻልበት ሁኔታ ላይ ነው ትላንትና ልምምድ ያደረጉት ምክንያቱም ሁለት ግብ ቀደም ብሎ በአዛም ስቴዲየም በነበረ ጨዋታ እንደተቆ ማስቆጠረባቸው የሚታወስ ነው። ይህን ለመቀልበስ ደግሞ ተጨማሪ ጎሎ ግቦችን ማስቆጠር ይጠበቅበታል። የኢትዮጵያ ብሔራዊ ቡድን ምናልባትም ሁለትና ከዛ በላይ ግብ ካስቆጠረ ለቀጣዩ ዙር ለ2026 በ26 በሞሮኮ አዘጋጅነት ለሚካሄደው ለአፍሪካ ዋንጫ ማለፉን ያረጋግጣል። የሉሲዎቹ ወሳኝ ፍልሚያ የፊታችን ማክሰኞ ጥቅምት 18 ቀን በድሬዳዋ ስቴዲየም የሚደረግ ይሆናል። እንዲሁም ኢትዮጵያን ወክሎ በአፍሪካ ካፍ ሻምፒዮንስ ሊግ የተሳተፈ የሚገኘው ኢትዮጵያ መድን ትላንትና ከግብፁ ክለብ ፒራሚድ ጋር የሜዳ ጨዋታውን አድርጓል። ምንም እንኳን የሜዳ ጨዋታ ቢሆንም ትላንትና ጨዋታውን የኢትዮጵያ ተወካይ የሆነው ኢትዮጵያ መድን ጨዋታውን በግብጽ ነበር ያደረገው በፒራሚድ ሜዳ ነበር። ምክንያቱም የካፍን ደረጃ የጠበቀ ኳሊፊኬሽን የሚጠብቅ ስቴዲየም እዚህ ኢትዮጵያ ውስጥ የለም በሚል ካፍ ማገዱን ይታወቃል። ኢትዮጵያ ውስጥ ያሉ ስቴዲየሞችን ቀደም ብሎ ከ ሌላኛው ክለብ ጋር ተጫውቶ በመጀመሪያ ዙራ አሸንፎ ሚላንዲጌ የሚባል ክለብ አሸንፎ ወደዚህ ደረጃ መድረሱ የሚታወስ ነገር ነው። ሚላንዲጌን እዚሁ አዲስ አበባ አበበ ቢቂላ ስቴዲየም ላይ ነበር ያሸነፈው። ምንም እንኳን በመልሱ ጨዋታ ተሸንፎ ቢሆንም በድምር ውጤት ማለፉ የሚታወስ ነው። ነገር ግን ከዛ ጨዋታ መልስ የአዲስ አበባ አበበ ቢቂላ ስቴዲየም መታገዱ ይታወሳል። እንዲሁም ደግሞ ለድሬዳዋ የሚገኘው ስቴዲየም ካታጎሪ ቢ ላይ ለሚገኙ ካታጎሪ ሁለት ላይ ለሚገኙ ውድድሮች ብቻ ነው ስለተባለ ጨዋታውን በግብፁ በ ፒራሚድ ሜዳ እንዲከውን መድህን ተገዷል። ትናንትና በነበረው ጨዋታ ኢትዮጵያ መድህን ከመመራት ተነስቶ ጨዋታውን አንድ ለአንድ በሆነ ውጤት አጠናቋል። እጅግ አስደናቂ የሚባል ጨዋታ ነበር። ፊስተን ማዮላ ፒራሚድስን ቀዳሚ አድርጎ ነበር። ይህ ኮንጓዊ ተጫዋች እንግዲህ ከዚህ በፊትም በሻምፒዮንስ ሊግ ባሳለፍነው ዓመት ፒራሚድስ የ ካፍ ሻምፒዮንስ ሊግ አሸናፊ እንደነበር ይታወሳል። በዚህ በካፍ ሻምፒዮንስ ሊግ ውድድር በፍጻሜ ውድድር ላይ ሶስት ግቦችን አስቆጥሮ ነበር። እንዲሁም ደግሞ በአሸናፊዎች አሸናፊ ዋንጫ በቅርቡ በተደረገው የማሸነፊያ ግብ አስቆጥሮ የአሸናፊዎች አሸናፊ ዋንጫ ሻምፒዮን መሆኑም ይታወቃል። ፒራሚድስ ከዚህ ግብ መቆጠር በኋላ የኢትዮጵያ መድኑ ተጫዋች ብሩክ ሙልጌታ በግሩም ቅብብል የመጣች ኳስ እጅግ በሚያስደንቅ ሁኔታ አስቆጥሮ ጨዋታው አንድ ለአንድ በሆነ ውጤት ተጠናቋል። ምናልባትም ኢትዮጵያ መድን ድል ቀንቶ ጨዋታ የመልሱን ጨዋታ ማሸነፍ የሚችል ከሆነ እዚያው ግብጽ የሚደረገውን የመልሱን ጨዋታ ማሸነፍ የሚችል ከሆነ ወደ ምድብ ድልድል ማለፉን የሚያረጋግጥ ይሆናል። በጣም ከባድ ይሆንበታል ተብሎ ይታሰባል። ለዚህ ለኢትዮጵያ መድን በአሰልጣኝ ገብሬ ለሚመራው ቡድን እጅግ ከፍተኛ ፈተና ይገጥሟል ተብሎ ነው የሚታሰበው ከግብጹ ቡድን ምክንያቱም የግብጹ ቡድን የግብጽ ሻምፒዮን በ25 እንደሆነ ይታወቃል። እንዲሁም ደግሞ የካፍ ሻምፒዮንስ ሊግ የወቅቱ አሸናፊ ቡድን ነው። እንዲሁም የካፍ ሱፐር ካፕ አሸናፊ እንደነበረ የሚታወሳል። እንዲሁም ደግሞ የፊፋ ኢንተርኮንቲኔንታል ዋንጫን በአሰልጣኝ ክሮኒሲላቭ ጁሪች የተመራ በክሮኤሺያዊ አሰልጣኝ የተመራ ማሸነፉ የሚታወስ ነገር ነው። እንግዲህ በመልሱ ጨዋታ ምናልባት እድል የሚቀነው ከሆነ መድን ቀጣዩን ዙር ይቀላቀላል ተብሎ ይታሰባል። ሌላኛው ጉዳያችን ደግሞ ቅዱስ ጊዮርጊስን የተመለከተ ነው። ከዘጠኝ ዓመታት በኋላ ቅዱስ ጊዮርጊስ ጠቅላላ ጉባኤ ውን ትላንት አካሂዷል። በዚህም በተካሄደ ጠቅላላ ጉባኤ ዳግም አቶ አብነት ገብረ መስቀልን የቦርድ አባል አድርጎም መርጧል። እንዲሁም በተጨማሪ አቶ ፍሳ ሞላልኝን ጨምሮ ሰባት አባላት ያሉትን የቦርድ አባላት ነው ትናንት የመረጠው። በጠቅላላ ጉባኤው ላይ የክለቡ መተዳደሪያ ደንቦችና ሌሎች ጉዳዮች ላይ ዘለግ ላለ ሰዓት ውይይቶች ከተደረጉ በኋላ ትንሽ አለ አለመግባባቶች ነበሩ። በትናንትናው ጠቅላላ ጉባኤ ላይ ይህ መግባባት በአዲስ አበባ ወጣቶችና ስፖርት ቢሮ ኃላፊ አቶ በላይ ደጀን አማካኝነት በተሰባሳቢዎች መካከል የነበረው መግባባት ተፈትቶ እንግዲህ የቦርድ አባላት ምርጫ ትላንትና ተካሂዷል። በቀጣይ ቀናትም አዲሶቹ የቦርድ አባላት የቦርዱን ፕሬዚዳንት ይፋ ያደርጋሉ ተብሎ እንዲሁ ይጠበቃል። በጉባኤው የማህበሩ የአምስት ዓመታት የኦዲት ሪፖርት በገለልተኛ አካላት ኦዲት ተደርጎ ይፋ ተደርጓል። በሪፖርቱ ክለቡ በዚህ ጊዜ ያለው የተጣራ ሀብት 13 ሚሊዮን 100 ሺህ 692 ብር እንደሆነ እንዲሁ ተገልጿል። የቅዱስ ጊዮርጊስ በተለይም ባለፉት አራት ዓመታት ከአጋር ድርጅቶች የሚያገኘው ገቢ በእጅጉ እያሽቆለቆለ እንደሆነ ነው ትናንትና በነበረው ጉባኤ ላይ የተገለጸው። የተጫዋቾች የሰራተኞች ደሞዝ ክፍያ መዘግየት፣ እንዲሁም በትላንትናው በነበረው ሪፖርት ላይ ከተነሱ ጉዳዮች መካከል ናቸው። ስፖርት ማህበሩ በዚህ ጊዜ ለአገልግሎት ሰጪ ተቋማት እንዲሁ ለደሞዝና ግብርና ረታ ያልከፈለው የ163 ሚሊዮን ብር እዳ አለበት ተብሏል። ከዚህ እዳ መካከል ለክለቡ ፕሬዚዳንት ለሆኑት ለአቶ አብነት ገብረ መስቀል ያልተከፈለ 22 ሚሊዮን ብር እንዳለም እንዲሁ ትላንትና በነበረው ጉባኤ ላይ ተነስተዋል። ከአጋር ድርጅቶች ያልተሰበሰበ 41 ሚሊዮን ብር እንዳለን በኦዲት ሪፖርቱ ላይ ትላንትና በነበረው በኦዲት ሪፖርቱ ላይ ከተገለጹ ጉዳዮች መካከል አንደኛው ነው። የኢትዮጵያ ፕሪሚየር ሊግ ከኮሮና ወረርሽኝ በኋላ በተወሰኑ ከተሞች ብቻ እንዲከናወን መደረጉ መደረጉ በእጅጉ በፋይናንስ ክለቡን እንደ ጎዳውም ትላንት በነበረው ጉባኤ ላይ ተነስቷል። በሌላ በኩል ስፖርት ማህበሩ ባለፉት አምስት ዓመታት ያከናወናቸው የልማት ክንዋኔ ሪፖርቶችም እንዲሁ ቀርቧል። ይሁንና በኮሪደር በሪፖርቱ ስፖርት ማህበሩ በለሚ ኩራ ክፍለ ከተማ የ10 ሺ ካሬ ሜትር የመለማመጃ ቦታ ተረክቦ እንደነበር እንዲሁ ተነስቷል። ነገር ግን ይህ የ10 ሺ ካሬ ሜትር ቦታ መካከል 2 ሺ ካሬ ሜትሩ በኮሪደር ምክንያት እንደተቀነሰና እንዲሁም ደግሞ ከእንደገና የካርታ ርክብክብ ለማድረግ ስራዎችን እየሰራ እንደሚገኝ ማህበሩ ትላንትና አንስቷል። በቢሾፍቱ ከተማ የተሰራው ይድነቃቸው ተሰማ አካዳሚ በዚህ ጊዜ የዋናው ቡድን የመዘጋጃ ካምፕ ሆኖ እያገለገለ እንደሚገኝም ትላንት በነበረው ጉባኤ ላይ ከተነሱ ነገሮች መካከል ነው። የአካዳሚውን እንክብካቤ ለግል ድርጅት ተሰጥቶ የተሰራ እንደሆነም እንዲሁ በዚህኛው ተነስቷል። ቀጣዩ መረጃችን ደግሞ የአርባ ሶስተኛውን እዚሁ አዲስ አበባ ላይ ትናንትና በደማቅ ሁኔታ የተካሄደውን የጃን ሜዳ ሀገር አቋራጭ ውድድርን የተመለከተ ነው። ትናንትና እጅግ ደማቅ በሆነ ሁኔታ ይህ ውድድር እዚሁ አዲስ አበባ ላይ በጃን ሜዳ ተካሂዷል። በታዳጊ በሁለቱም ጾታ። ኢስኮ አትሌቲክ ክለብ በቀዳሚነት ሲያጠናቀቅ በአዋቂ ወንዶች ንግድ ባንክ እንዲሁ አሸናፊ ሆኗል በሴቶች ፌዴራል ፖሊስ ውድድሩን በቀዳሚነት ማጠናቀቅ ችሏል የመዲላ ስፖርት ክለብ አትሌቲክስ ቡድን በሴቶች አጠቃላይ የዋንጫ አሸናፊ ትላንት በተደረገ ውድድር ላይ መሆን ችሏል በ10 ኪሎ ሜትር ሴት የኢትዮጵያ ንግድ ባንክ የወርቅ ሜዳሊያ ባለቤት ሲሆን እንዲሁም ደግሞ ፌዴራል ፖሊስና መቻል ሁለተኛና ሶስተኛ ደረጃን ይዞ አጠናቋል የአምናው ሻምፒዮን ኮልፌ ሁለተኛ ድሉን በማስቀጠል በሁለተኛ ዲቪዚዮን ውድድር በስድስት ኪሎ ሜትር አሸናፊ መሆን ችሏል። በሴቶችም እንዲሁም በአዋቂ ሴቶች በስምንት ኪሎ ሜትር አሸናፊ መሆን ችሏል። አርባ ሶስተኛው የጃን ሜዳ አገር አቋራጭ ሩጫ ውድድር ከአንድ እስከ ስድስተኛ ለወጡ ተወዳዳሪዎች ሽልማት አበርክቶላቸዋል። በዚሁ አትሌቲክስን ወደ ተመለከተ ጉዳይ እናልፋለን። ትላንትና በተለያዩ የአውሮፓ ሀገራት የግማሽ ማራቶንና እንዲሁም ደግሞ የሙሉ ማራቶን ውድድሮች ቀጥሎ ተደርጓል። ትላንት በቫሌንሲያ በተካሄደ የግማሽ ማራቶን ውድድር ኢትዮጵያዊ አትሌት ዮሚፍ ቀጀልቻ አሸናፊ መሆን ችሏል። በቀዳሚነት ውድድሩን አጠናቋል። ዮሚፍ እንግዲህ ከዚህ በፊት በቶኪዮ አትሌቲክስ ሻምፒዮና ላይ ራሱን ከትራክ ውድድሮች ወይም ደግሞ ከመም ውድድሮች እንዳገለለ የሚታወስ ነገር ነው። ማግለሉንም በዛው በዛው በ አስር ሺ ሜትር ሁለተኛው ነው ካጠናቀቀ በኋላ መናገሩ የሚታወስ ነገር ነው። ዮሚፍ ትናንትና ርቀቱን ለማጠናቀቅ 58 ደቂቃ ከ02 ሰዓት በአጠቃላይ ወስዶበታል። በሴቶች አትሌት ፎቴን ተስፋይ በ65 ደቂቃ ከ05 ሰከንድ ሁለተኛ ደረጃ ይዛ ነው ውድድሩን ያጠናቀቀችው። በሌላ በኩል በ42ኛው እንዲሁም በፍራንክፈርት በተደረገ ማራቶን በወንዶች አትሌት በላይ አሰፋ አሸናፊ ሲሆን አትሌቱ ርቀቱን ለማጠናቀቅ ሁለት ሰዓት ከ06 ደቂቃ ከ16 ሴኮንድ በአጠቃላይ ፈጅቶበታል። ሌሎች ኢትዮጵያውያን አትሌቶች ትሬሳ በኩማና ሹራቂጣታ ሁለተኛና ሶስተኛ ደረጃን በመያዝ ይህን የፍራንክፈርት ውድድር ትላንት የተካሄደውን ማሸነፍ ችሏል። በሴቶች አትሌት ቡዜ ድሪባ ሁለት ሰዓት ከ19 ደቂቃ ከ34 ሴኮንድ በመግባት የግል ምርጥ ሰዓቷን በማስመዝገብ ጭምር ትላንትና ውድድሩን አሸንፋለች። እንዲሁም በሊስበን ትላንት ተካሂዷል፣ የግማሽ ማራቶን ውድድር በዚህም በሴቶች አትሌት ጫልቱ ዲዳ ሁለተኛ ደረጃን ይዛ ስታጠናቅቅ በወንዶች አትሌት ምልኬሳ ባረጋ በተመሳሳይ ሁለተኛ ደረጃን ይዞ አጠናቋል። በሻንጋይ የ10 ኪሎ ሜትር እንዲሁ የጎዳና ውድድር ትናንትና ተደርጓል። በዚህም ውድድር አትሌት አስማረች አኒሌ በ31 ደቂቃ ከ10 ሴኮንድ አሸንፋለች። የ10 ኪሎ ሜትር የጎዳና ውድድሩ አሸናፊ መሆን ችላለች። አትሌቷ ትላንት በተደረገ የሊዝበን ማራቶን በሴቶች ውድድር አትሌት አበበ ቻፎ ወርቅ በሁለት ሰዓት ከ29 ደቂቃ በመግባት ማሸነፏ የሚታወስ ነገር ነው። ቅዳሜ ዕለት በተደረገ ውድድር ሌላኛዋ ኢትዮጵያዊት አትሌት አስማረ በየነ ሁለት ሰዓት ከ29 ደቂቃ በማስመዝገብ ውድድሩን ሁለተኛ በመውጣት አጠናቃለች። በወንዶቹ ከአዲስ አብራኑ እንዲሁ ሁለተኛ በሆነ ውድድንትን ውድድሩን አጠናቋል። በሌላ በኩል በአየርላንድ እንዲሁ ዲብሊን ማራቶን ተደርጓል ትናንትና በዚህ ማራቶን ውድድር ኤፕሲ ዱኛ አሸናፊ ሆናለች። አትሌቷ በሁለት ሰዓት ከ26 ደቂቃ ከ28 ማይክሮ ሰኮንድ ነው ያሸነፈችው። አትሌት ቀና ግርማ ሁለተኛ ስትወጣ፣ አትሌት አጸደ ባይሳ ሶስተኛ ደረጃን ይዛ አጠናቃለች። በወንዶች እንዲሁ ማንዞት ስዩም ሁለተኛ ደረጃን ይዞ አጠናቋል። በዚሁ የኢንግሊዝ ፕሪሚየር ሊግን ወደ ተመለከተው ጉዳያችን እናልፋለን። ትላንትና የስምንተኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ተከናውኗል። ትናንት መሪው አርሰናል ጨዋታውን ከክርስቲያል ፓላስ ጋር በኤምሬትስ አድርጎ አንድ ለምንም በሆነ ውጤት አሸንፏል። ክርስቲያል ፓላስ እንግዲህ ጥሩ የውድድር አመት እያሳለፈ ይገኛል። በተለይም ደግሞ ከውድድር አመቱ መጀመር በፊት በአሰልጣኝ ግላስናር የተመራ የኮሚኒቲ ሽልድ ዋንጫን ከሊቨርፑል እጅ መንጠቁ የሚታወስ ነገር ነው። አሸናፊ መሆን ችሏል። እንዲሁም ባለፈው አመት ኤፌ ካፕ ላይ ማሸነፉ የሚታወስ ነገር ነው። የኤፌ ካፕ ዋንጫ ባለቤት መሆኑ ይታወሳል። ክሪስታል ፓላስ እንግዲህ ትላንትና አርሰናልን እጅግ ይፈትናል ተብሎ ሲጠበቅ ነበር። ክሪስታል ፓላስ ይቅርታ፣ ክሪስታል ፓላስ በዚህም ውድድሩን እጅግ አስደናቂ በሆነ ሁኔታ ውድድሩን አድርጎ ነበር። ጥሩ የሚባል የውድድር ጅማሮ አድርጎ ነበር። በዚህም በአርሰናል አንድ ለምንም በሆነ ሁኔታ ተሸንፏል። እንግዲህ ክሪስታል ፓላስ በመጀመሪያው አጋማሽ ላይ በተለይ ጥሩ የሚባል የጨዋታ ክፍለ ጊዜ አሳልፎ ነበር። ተመልካቾች ተመልሰን እንመጣለን። እንቀጥላለን ተመልካቾች። እንግዲህ ትላንት በነበረው ጨዋታ ክሪስታል ፓላስ በተለይ በመጀመሪያው በአጋማሽ ላይ በማቴታ አማካኝነት እጅግ በድንቅ ሁኔታ አርሰናልን ፈትኖ ነበር። እስከ 33ኛው ደቂቃ ድረስ አርሰናል ትሮሳርድ ሙከራ እስካረገበት ድረስ ቀጥተኛ ሙከራ ማድረግ ተስኖት ነበር። ነገር ግን ትላንት በነበረው ጨዋታ አርሰናል በቀድሞ የክሪስታል ፓላስ ተጫዋች የነበረው በኤበሬቺ ኤዚ አማካኝነት ግብ አስቆጥሮ አንድ ለምንም በሆነ ውጤት አሸንፏል። እንግሊዛዊ ብሬቼዜ በፕሪሚየር ሊጉ ለአርሰናል ትናንትና የመጀመሪያ ግብ ነበር ማስቆጠር የቻለው እንግዲህ ተጫዋች ግቧን ካስቆጠረ በኋላ ደስታውን አልገለጸም ትላንት አርሰናል ያስቆጠረው ግብ ከቆመ ኳስ የተቆጠረ ግብ ነበር ዴክላን ራይስ ያሻማውን ኳስ ገብርኤል ማጋሌሽ እንዲሁ በጭንቅላቱ ጨርፎት ነበር ሁለት እግሮቹን አንስቶ ብሬቼ ኤዜ በቀኝ እግሩ ማስቆጠር የቻለው አርሰናል በዘንድሮ የውድድር ዘመን ዘጠነኛ ከቆመ ኳስ ያስቆጠረው ግብ ነው ትላንትና የተቆጠረው ግብ በዚህም አርሰናል ከቆመ ኳስ ብዙ ጎሎችን እያስቆጠረ ይገኛል። ባሳለፍን የውድድር ዓመትም ብዙ የቆመ ኳስ ያስቆጠረ ቀዳሚው ክለብ እንደሆነ የሚታወስ ነገር ነው። እንዲሁም ደግሞ አርሰናል በተከታታይ ስድስተኛ ጨዋታውን ነው ግብ ሳይቆጠርበት መውጣት የቻለው። ይህም አስደናቂ የሚባል ታሪክ ነው። የአርሰናል መከላከል ምን ያህል ጠንካራ እንደሆነ ያሳያል። በተለይም በገብርኤል ማጋሌሽ እና እንዲሁም ደግሞ ዊሊያም ሳሊቫ የሚመራው የአርሰናል የተከላካይ ስፍራ እጅግ ጠንካራ መሆኑን አሳይቷል። ግቦችም ብዙ የማይሞከሩበት የተከላካይ ስፍራ ነው። ቀጥተኛ ግብ ለመሞከር እጅግ አስቸጋሪ ነው ለዚህ ቡድን። በዚህም አርሰናል ባለፉት ስድስት ጨዋታዎች ምንም ግብ ሳይቆጠርበት መውጣት ችሏል። አርሰናል ሊጉን በ22 ነጥብ እየመራ ሲሆን ከተከታዩ ቦርንሞዝ ያለው የነጥብ ልዩነት ወደ አራት ማስፋት ችሏል። የሰሜን ለንደኑ ክለብ ካደረጋቸው ዘጠኝ የፕሪሚየር ሊግ ጨዋታዎች በስድስቱ መረቡን ሳያስደፍር ወጥቷል። ቀደም ሲል እንደገለጽ ነው። አርሰናል በሁሉም ውድድሮች በተከታታይ መቶ ጨዋታዎችን ነው ሶስት ግብ ሳይቆጠርበት የወጣው። እንግዲህ ከዚህ በፊት ማንቸስተር ዩናይትድ ይህን ታሪክ ማድረጉ የሚታወስ ነገር ነው። አርሰናል አሁን ደግሞ የማንቸስተር ዩናይትድን ታሪክ በትላንትናው እለት በነበረው ጨዋታ ደግሟል። ትላንት እንዲሁ በስምንተኛ ሳምንት ማንቸስተር ሲቲ ጨዋታውን ወደ ቪላ ፓርክ ተጉዞ ከቪላ ፓርክ ጋር አድርጎ አንድ ለምንም በሆነ ውጤት ተሸንፏል። በአሰልጣኝ ኡና ኤምሬ የሚመራው ቪላ በአስደናቂ ሁኔታ ነው ማንቸስተር ሲቲን ማሸነፍ የቻለው። ምንም እንኳን ማንቸስተር ሲቲ በጨዋታው ተጭኖ ለመጫወት ቢሞክርም፣ ነገር ግን ማንቸስተር አስቶን ቪላ ጨዋታውን ማሸነፍ ችሏል። በዚህም አስቶን ቪላ ያሸነፈበትን ደረጃ አስመዝግቧል። እንዲሁ ትላንት ቶትናም ስፐር ጨዋታውን ከኤቨርተን ጋር አድርጎ ሶስት ለምንም በሆነ ውጤት አሸንፏል። በዚህ ጨዋታ ላይ በብዛት ቶትናምም በተለይ ፕሬስ ለማድረግ ሞክሮ ነበር። በጨዋታው ላይ ትኩረቱን ግሪሊሽ ላይ ነበር ያደረገው። እንዲሁም ደግሞ በቅዱስ ላይ ነበር ያደረገው። ኤቨርተንም በራሱ በኩል በግሪሊሽ ነበር ያደረገው። ሁለቱም በዚህ በእንግሊዝ ፕሪሚየር ሊግ ላይ ግሪሊሽም ሆነ ቅዱስም ከፍተኛ ኳስ ለቡድን አጋሮቻቸው በማቀበል የመሩ የሚገኙ ተጫዋቾች ናቸው። አራት ጊዜ ነው ለቡድን አጋሮቻቸው ማቀበል የቻሉት። በኤቨርተን ሜዳ ሂል ዲክንሰን ስቴዲየም በተደረገ ጨዋታ እንግዲህ ሶስት ለምንም በሆነ ውጤት ቶተንሃም ኤቨርተንን አሸንፏል። ተከላካዩ ሚኪ ቫንደቬን ለኤቨርተን ለቶተንሃም ሁለት ግቦችን አስቆጥሯል። ትናንት እጅግ ድንቅ ነበር ቶተንሃሙ ቫንደቬን። በተለይም ደግሞ የአርም ባንዱን ለብሶ ነበር የቡድኑን፣ በዚህም ሁለት ግቦችን አስቆጥሯል። ጥሩ የሚባል እንቅስቃሴ ሲያደርግ ነበር። ፓፓ ማሳር ሌላኛውን ግብ ከመረብ አሳርፏል ለቶተንሃም። ኤቨርተን በአዲሱ ስቴዲየም ለመጀመሪያ ጊዜ ነበር የተሸነፈው ባሳለፍነው የውድድር አመት ወደዚህ ስቴዲየም መዘዋወሩ ይታወሳል ከጉዲሰን ፓርክ። ትላንትና የመጀመሪያ ሽንፈቱን በዚኛው በአዲሱ ስቴዲየም ላይ ቀምሷል። ከዘጠኝ ሊግ ጨዋታዎች 17 ነጥብ የሰበሰበው ቶትናም ወደ ሶስተኛ ደረጃ ከፍ ያለበትን ውጤት አስመዝግቧል። ቦርንማውዝ እንዲሁም ከኖቲንጋም ፎረስት ጋር ጨዋታውን አድርጎ ሁለት ለምንም በሆነ ውጤት አሸንፏል። ቦርንማውዝ እንግዲህ ድንቅ የሚባል የውድድር ዓመት እያሳለፈ እንደሚገኝ ይታወቃል። ሁለተኛ ደረጃ ላይ የተቀመጠበትን ውጤት ነው ትላንትና ያስመዘገበው። ኖቲንጋም ፎረስት በበኩሉ አሰልጣኝ አንሄ ፖስት ኮግሉን ካሰናበተ በኋላ ትንሽ ጥሩ ተመልሶ ነበር። በዩሮፓ ሊጉ ላይ በተለይ ሁለት ለምንም አሸንፎ ነበር። ነገር ግን በፕሪሚየር ሊጉ ይመለሳል ሲባል፣ ትናንትም በቦርንማዝ ተሸንፏል። ባሰልጣኝ ሳንዲያች የተመራ ኖቲንካም ፎረስት በዘንድሮ የውድድር ዘመን በስምንት ተከታታይ ጨዋታዎች ማሸነፍ አልቻለም። ሌላኛው ደግሞ ትናንት በተደረገ ጨዋታ ወልብስን ከበርሌ ጋር ያገናኘ ጨዋታ ነበር። በተለይ በመጀመሪያው አጋማሽ ላይ በርሌ ጨዋታውን ሁለት ለምንም መምራት ችሎ ነበር። ከዚህ በኋላ ሁለት ግቦችን መልሶ ወልብስ በማስቆጠር ሁለት ለሁለት በሆነ ውጤት የመጀመሪያው አጋማሽ ተጠናቆ ነበር። በሁለተኛው አጋማሽ በርሌ ሶስተኛ ግብ በማከል ሶስት ለምንም በሆነ ውጤት አሸንፏል። በዚሁ የስፔን ላሊጋን ወደ ተመለከተው ጉዳያችን እናልፋለን። የአስረኛ ሳምንት የስፔን ላሊጋ ጨዋታዎች ትላንትና ቀጥሎ ተከናውኗል። በተለይም ደግሞ እጅግ ተጠባቂ የነበረው የ ሪያል ማድሪድ እና የባርሴሎና ጨዋታ በኤል ክላሲኮ ደርቢ ትናንት ተከናውኖ ሪያል ማድሪድ ሁለት ለአንድ በሆነ ውጤት ባርሴሎናን አሸንፏል። ከዚህ በፊት በነበረ ጨዋታ በአራት የኤል ክላሲኮ ግንኙነቶች ባርሴሎና አሸንፎ እንደነበር የሚታወስ ነገር ነው። አትሌቲኮ ሪያል ማድሪድ ላይ 16 ግቦችን በማስቆጠር ነበር ያሸነፈው። ይህን ለመበቀል ነበር ትናንትና ሪያል ማድሪድ እንግዲህ የስቴዲየሙን ጣሪያ በመዝጋት ደጋፊዎች በደጋፊዎች እጅግ በደመቀ ድባብ ነበር ትናንትና ጨዋታውን ያደረገው። በዚህም ሁለት ለአንድ በሆነ ውጤት አሸንፏል። በጨዋታው መጀመሪያ ደቂቃ ላይ በኬዲያን ኤምባፔ አማካኝነት ሪያል ማድሪድ ግብ አስቆጥሮ የነበረ ቢሆንም ነገር ግን ኦፍሳይድ ነው በሚል ተሽሮበታል ውጭ ነው በሚል ከዚች ኦፍሳይድ በኋላ ኪሊያን ባፔ በተደጋጋሚ የባርሴሎናን ደጅ ጠንቶ ነበር። በዚህም የመጀመሪያ ግብ በማስቆጠር አንድ ለምን መርቷል። ከዚች ግብ መቆጠር በኋላ ፈርሚን ሎፔዝ ለባርሴሎና ግብ አስቆጥሮ አንድ ለአንድ በሆነ ውጤት ጨዋታው ቀጥሎ ነበር፣ ነገር ግን እንግሊዛዊው የሪያል ማድሪዱ የመሀል ሜዳ ተጫዋች የሆነው ጁድ ቤሊንጋም ግብ አክሎ ሁለት ለአንድ በሆነ ውጤት አሸንፏል ጁድ ቤሊንጋም እንግዲህ በጫወቱ ላይ ለኬሊያን ባፔ ግብ መቆጠር አስተዋጽኦ አድርጎ ነበር እንዲሁም ግብ አስቆጥሯል ግብ በማስቆጠርና እንዲሁም ደግሞ የግብ አስተዋጽኦ በማድረግ በእድሜ ትንሹ የሪያል ማድሪድ ተጫዋች በኤል ክላሲኮ ላይ መሆን ችሏል በውድድር ዓመቱ ዘጠነኛ ድሉን ያስመዘገበው ሪያል ማድሪድ ሊጉን በ27 ነጥብ እየመራ ሲሆን ከተከታዩ ባርሴሎና ያለውን የነጥብ ልዩነት ወደ አምስት እንዲሁ አስፍቷል። ሌላኛው ጉዳያችን ደግሞ እንዲሁ ከስፔን ላሊጋ አስረኛ ሳምንት ሳንወጣ ራያ ቫያካኖና ሴልታ ቪጎ በዚህ ትላንት በነበረ ጨዋታ ሲያሸንፉ፣ ማዮርካ ከሌቫንቴ እንዲሁ ነጥብ ተጋርተዋል። ከአላቬስ ጋር በሜዳው የተጫወተው ራዮ ቫያካኖ አንድ ለምንም በሆነ ውጤት አሸንፏል። የቫያካኖችን ብቸኛ ግብ የ27 ዓመቱ ብራዚላዊ አልማዎ በጭንቅላቱ አስቆጥሯል። ባለፉት አምስት የሜዳ ላይ ጨዋታዎች ራዮ ቫያካኖ ማሸነፍ ተስኖት ነበር። ትላንት ከከባድ ትንቅንቅ በኋላ እንግዲህ ሪያ ቫካኖ አሸንፏል። ማሸነፉን ተከትሎ ሪያ ቫካኖ ወደ ሰባተኛ ደረጃ ከፍ ያለበትን ነጥብ ነው። ትናንትና ሶስት ነጥብ ነው ማሳካት የቻለው። በተመሳሳይ ትናንት ጨዋታውን ከኦሳሱና ያደረገው ሴልታ ቪጎ ድራማዊ በሆነ ሁኔታ ጨዋታውን ማሸነፍ ችሏል። ኦሳሱና በበኩሉ የመጀመሪያ የላሊጋ ሽንፈቱን ነው በሜዳው ያስተናገደው። ትናንት እንግዲህ እስከ 88ኛው ደቂቃ ጨዋታው ሁለት ለሁለት የሚጠናቀቅ መስሎ ነበር ነገር ግን ተጨማሪ ግብ በማከል በ88 ኛው ደቂቃ ላይ ፓብሎ ዱራን አስቆጥሮ 3 ለ 2 በሆነ ውጤት ጨዋታው ተጠናቋል። ማዮርካ ከሌቫንት ያደረጉት ጨዋታ አንድ ለአንድ በሆነ ውጤት እንዲሁ ተጠናቋል። በሴሬ ደግሞ በስምንተኛ ሳምንት ጨዋታዎች ሲደረጉ ጁቬንቱስ ከላዚዮ ጋር ያደረገውን ጨዋታ አንድ ለምንም በሆነ ውጤት ተሸንፏል። እንዲሁም ሮማ ትላንትና በማሸነፍ ነጥቡን ከመሪው ናፖሊ ጋር በማስተካከል 18 ነጥብ በማድረግ እኩል የሆነበትን ነጥብ አስመዝግቧል። በቡንደስሊጋው እንዲሁም ባየር ሊቨርኩሰን ስቱትጋርትን አሸንፏል። በሌላ በኩል ደግሞ በፈረንሳይ ሊግ ሊልና ሊዮን ድልቀንቷቸዋል። ትናንትና የቴኒስ ውድድር እንዲሁ ተካሂደዋል። በቤና ኦፕን የቴኒስ ውድድር ላይ ትናንት የዓለም ቁጥር አንዱ ሲኒየር ሻምፒዮን መሆኑ ተረጋግጧል። ክብራት ተመልካቾች፣ ስለ አዲስ ቀን የያዝናቸው ስፖርታዊ መረጃዎች ይህን ይመስሉ ነበር። አብራችሁን ቆይታ ስላደረጋችሁ ከልብ እናመሰግናለን። በያላችሁበት መልካም ቀን ተመኛል።